ይኔል እነሳ ነው ሲናወራለን እያወራችሁ ጠቁ እንዴና አየሽው ዛሬ ራሂማ አረ እንኳን ደስ አላቸው አራት ልጆች እኮ እየመጡ ነው ኧረ ምን በእናትሽ እንደው እየተፎካከሩ ነው እንደዚህ ሆነው እንደፈለጉ ይሁኑ ጉዳያቸው ብ በሰመጠው አመለጠውና ማለት እንጣላለን ይላል ተጣልተው የለን ተጣልተን የለ እንደት ብለዋለች። እኔ ሁኔታውን ያሳቀኝ ሶፋ ላይ ወጣ አሁን ይሄ እኔ ሊጠብቀኝ እኔ የመጣሁ እኮ ነው። እና እዛ መንደሮች እያለቀሱ ነው እያለቀሱ ነው። አሁን እኔ ዝም ብዬ እንደዚህ ወደዛ ሲሄድ እንደዚህ ልፍልፍስል ይወርዱበታል እያለቀሱ ነው እያለቀሱ ነው እሷ እንኳን ለሰሞኑ ነው መልስ የሰጠችው ጨጓራውን አቃጠለችው ብለው ሲሉ አቃጥለዋለሁ አለች እኮ አቃጥለዋለሁ አለች እያለቀሱ ነው አሁን ምን ይላሉ የሀይሚ ወዴን ሰው ናችሁ ወዝዳችሁ ዝገርዙ ይላሉ ማንን የሚያስገርዘው እሷን ሀይሚን እኮ ነው ሀይሚን እኮ ነው የሚሉት ተሰብስበው የሱን የሱን ኬፕቸር አንግበው

እንደ እየተገላበጠ እኮ እሷ እየተሰደበች፣ እሱም ቢሆን እየሰራ ነው። ምን እሷ ብቻ ነች? እንደ ሁለቱም እየሰሩ ነው። ምን ችግር አለ? እስቲ ምን ይሆኑ። እሱ ተቃጠልኩ አላለም እኮ። እስቲ ምን እንደሚሆኑ ዛሬ እያለቀሱ ነው። እንዲ ቤት ከፍተው ቪዲዮም መካል አለቀሰም። ለቅሷቸው ሲጀምር እያለቀሱ ነው። እሷ እናቴ እንደ አረካቷ ራሱ ደስ ሲል፣ እች ልጅ ሁሉ ነገር ነው የሚዋጣላት። ከፈለገች ምን ካሜራ ደቅና ነው እንዲ የምታረገው መሳራው በሷ መተከሻው በሷ ሁሉ ነገር በሷ በሷ እጅ እኮ ነው ያለው። እነሱ ብቻ በካሜራ ዶላር እንደምሰራባቸው እነዚህ በእነሱ ቤት ይኸውልሽ፣ ራይማ በነሱ ቤት አሁን እሱና እሷ የማይተዋወቁ ይሆን ይመስላቸዋል እነሱ። እናቴስ ቪዲዮንም እየተነጋግሩ ይሰሩ ያሉት። አይ በደንብ ግጥም አርገው ግጥም አርገው ሰሩት። እኛ ነፋራዎች እንዴ እያለቀሱ ነው አሁን። አጋጣሚ እንደዚህ ስክሮን ስክሮን ሳረግ ለሞንት ላይ የምትለው ከየት እንዳገኙ አላቅም። ቀርተዋታል ቡቡ እኮ እኔንም እኔን የሚሰድ እንደፈለግሽ ያው ትንሽ በእምነቴ ስለመጥቃሽ ነው ብሏል እንጂ እኔን የሚሳደብ እንደፈለግ ዘግዝቂ ብሎኛል። ይህቺ የለከፋትዋ ያቺ የለከፋት እሷ እኮ ቃርደ ይህ እሷን ተከትሎ የሚጓዙ ከፍቶች ናቸው። የሚያናድደኝ ከምንም በላይ ማለት ነው ነው ደናናቸው

መፍቷ ነው። እየፈለገችው ማድረግ መፍቷ ነው። ምን ነው ተንቆራቆሳ? እንደ እኔ ሰው ባለኝ ሳይሆን ራሴ ባለኝ ነው ማድረግ አለች እኮ አቃጠለችው። ላለችው መላሽ ነው የሰጠቻቸው። በዚህ ሰሞን ጋራ አቃጥላለች ተብሎ እኮ ለብዙ ሰው ኮሚሽን አድጓታል። ለዛ ነው ማልስ ነው ልስ። አሁን እንግዲህ ብላለች ገና፣ ይቀጥላል አዳዲስ ነገር አለ ብላለች ገና። አሁን እሱ ብሎ አለ። ምን ብሎ ነው ሼር ያደረገው? ደግሞ ዛሬ የምንብር ያለው አንላቀቅም በቃ ያልቅሱ ቤት ዘግተው አሁን እንግዲህ ምን ይደረጋል? ምንም ማድረግ አይቻልም ብሏል እሱ። እንደዚህ ሆነች ስለሚፈልጋት እና እናት ስለሚሳሳላት ነው። ቤቷ ድረስ ሄዱ ተኛ። ምን ይወጡ አሁን ወይኔ በላቸው እንጂ እሱ ጋር አደለም እኮ ስሙኝ። እሱ ጋር ብትሄድ ምን ሊሉ ነበር? ጭራሽ እሱ ቤቷ መጥቶ እሱ ቤቷ መጥቶ ለተኛው ለተጫወቱት ደግሞ ተነጋግረው ነው የሚሰሩት። አለቀሱ እኮ በጣም አለቀሱ።

አስኬድልኝ እሷ ያለችው ቦታ ላይ ሌላ ነገር ተርጉሞ ሲያወሩ አንቺ ላይብ ላይ ቁጭ ተማምኖበት የህፃነት ጓደኛ ነው፣ ተማምኖበት አደ ያስቀመጠው ደግሞ እሷ ምቾት አልሰጣትም፣ አልፈለገችም። ከላስ ምንድን ነው? ታዲያ ነገር መውላት ምንድን ነው እንዴ ስሙ እንትን

አሁን ደግሞ ብርጋቸው እኮ ነው። አሁን ደግሞ የታሳ ምን ፈልጋ ነው ብሎና ተችዋሉ። እንዲ አልሰማሽም እንደባለፈወርና ትለይ እሷማ ማለየት አለባት። ከእሱ ጋር ብትለያየ የተሻለ ይሆናል። እሷ መቼም ቢሆን አሉ

አንድ ቪዲዮ ሲሆን በአንድ ቮዶ እንደዚህ የሚሳደቡና እነሱ ብቻ ናቸው ሰብስክራይብ የሚያደርጉት እነሱ ብቻ። እኛ ሳ በየልኩ ከሄድን እንደ እንትን ለማይመጡ ለምን የምናረገው እሳ ነው። ይህን ልጅ ቀንተውት አይደለም። ይህን ልጅ ቀንተውት አይደለም። በእውነት ነው ቀንተውት አይደለም። ምን ይላሉ? የሀይሚ ወደንሶች ሄዳችሁ እንዴ የሚባል ነገር አለ እንዴ? ሄዳችሁ እሷን አስገረሱ። የሀይሚዮዴንሶች ሄዳችሁ እሷን አስገረሱ። አምስታው ነው እኮ ተሰብስበው እሱን ፎቶ አንግሰው ማለት ነው። ስንት ሰው ነው በጋራ የሚወዳቸው? ያለ እኔ የምላችሁ ማለት ነው፣ ረሂማ እኔ የምላችሁ እንዲህ